ከቤዛ ጋር እንድገናኝ ከቤዛ ጋር እንዳልገናኝ አንተ የምትፈልገው ማን ስለሆንክ ነው እኮ? በቃ አይደል? ከሆነ አርፈ መጣለች እንደማትሄድ ምንም ነገር ለማግኘት ነው። እኔ መሀል ሁሉ ነገር እያጣ ዝም ምንም እትልኝ። ቤዛን ታፈቅራታለህ ወይ? እሺ አንተ ትወደኛለህ? ምንም አትልም። ኤፍሬም አገኝሃለሁ። እውነት እጄሌ ይጥልሃል። ታያለ አንድ ቀን ማናየልኝ፣ ማናየልኝ፣ ማናየልኝ፣ ሰው አላወቀልኝ። ኧረ ስንቱን ስንቱን አለፍኩኝ፣ ይብላኝ እንጂ ላንቺ ተማርኩኝ። ግፍ ሆነብሻል።

ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች ውድ ቤተሰቦች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን፣ እናንተም ባላችሁበት ቸር ቆዩልኝ። እንግዲህ ዛሬ ተመልሼላችኋለሁ። በጣም የሚያስጠላ ሁኔታ ውስጥ ነው ያለሁት። በጣም ምን ልበላችሁ፣ ከመጠን በላይ ጭንቀትና ከመጠን በላይ ዲፕሬሽን ውስጥ ነው ያለሁት። እንጃ ቃላት የለኝም አሁን ላይ ለምናገረው ነገር። በጣም ነው የሚከብደው እያሳለፍኩት ያለሁት ህይወት እያሳለፍኩት ያለሁት አሁን ላይ የኔ በጣም የሚያስጠላ ነው በጣም ከምላችሁ በላይ ማነው። አንዳንድ ሰዎች ያው እያወራችሁ ነው፣ በውስጥም ተሆኑኝ ሰዎች አላችሁ እንደዚሁም ኮሜንት መጽፉ ሰዎች አላችሁ። እኔ ምንም ለእናንተ አሁን ላይ መልስ አልሰጥም። የሆነ ሰዓት ላይ ሲገባችሁ ይገባችኋል። አሁን ላይ በጣም ከምላችሁ በላይ ሚያስጠላ ኑሮ ነው እየኖርኩ ያሉት። እኔ እንጃ አንዳንዴ በላስባችሁትና በማታስቡት ነገር ነገሮች ይከብዳችኋል። ከአቅማችሁ በላይ ሲሆን ነገር ይከብዳችኋል። እንዴት ነው አንዳንዴ የሆነ ነገር ቻሌንጅ አልፋችሁ ድጋሚ ደግሞ ሌላ ቻሌንጅ ሲያጋጥማችሁ በጣም ነው ይከብዱ። ታውቃላችሁ ከዚህ በፊት ሩታና ብርሽን ለማስታረቅ ብዙ ነገር ሞክሬ ብዙ ነገር ደክሜ ያው ቡታጀሬ እጂ፣ ብዙ ጊዜ ተመላልሼ ጋሽ የሚዞ መጥቼ በመጨረሻ እነሱም ታርቀው ግን እዚች ጋር የኔ ህይወት ደግሞ ባዶ ሆኖ ቀረ። አንዳንዴ የሰውን ህይወት አስታርቃችሁ የሰውን ህይወት እንትን ብላችሁ የራሳችሁ ህይወት ደግሞ ባዶ ሲሆን ህይወት ራሱ በጣም ነው የሚከብዳችሁ እኔ እንጂ አሁን ላይ በጣም የተሰማኝ ስሜት እናንተ የተሰማችሁ አላላችሁ በቃ ህይወት አንዳንድ እንደዚህ አይነት ነገር ያጋጠማል ግን በቃ አሁን ላይ ከአቅም በላይ ሆኖ የማደርገውም ነገር ምንም ምንም ሆነ ነገር የለም በቃ የሆነ ዝብርቅርቅ ያለ ስሜት ውስጥ ያለሁት አሁን ላይ ዛሬ የመጣሁት አንድ ነገር በቃ ለኤደን ነው የመጣሁት ለእናት ፍቅር ማለት ነው ምክንያቱም ትናንትና ቪዲዮ ላይ አይቻለው፣ ውሸታም ነው ምናምን እያለችኝ ነበር። እኔ እስከዛሬ የዋሸሁትም ነገር የለም ምንም ነገርም የለም። በሷ ማኑ ምንም የደበኳት ነገር የለም። ያ በቃ ስለ ቤዛ ያለፍኩት የጀርባ ባክግራውንድ ነበር። ከዛ በማላቀውና ምንም ባላጠፋሁት ነገር ለቃኝ ሄዳ ነበር። አሁንም ደግሞ ምንም በማላቀው ነገር መታለች። የጠፋችበትም እስከዛሬ የቆየሽበትን ምክንያት ንገረኝ አልኳት። ለመናገርም ሀገርን ፈቃደኛ አይደለችም። በዚህ ማን ምን አይነት ውሳኔ እንደመወሰን ግራ ነው የገባኝ። እንዴት ነው የምትወዱትና ለዛ ሰው ስሜት የነበራችሁ ሰው ለቋችሁ ሄዶ ዛሬ ላይ ድንገት መጥቶ የሆነ ነገር ሲላችሁ በጣም ነው የሚከብደው። በጣም ግን እኔ አሁን በጣም የጨነቀኝ ነገር ስለ ኤደን ነው። በቃ እኔ አሁን ለሷ ምን እንደምላት ነው በቃ ስልክ ማዳ አንሰውላትም። ደውላ ነበር። ያው ትናንትና ያለችው ነገር ትክክል ነው፣ ግን እኔ ግን የዋሸኋት ነገር የለም። ስለ ቤዛ ግዴታ ለእሷ መናገር የለብኝም አይደል? ይሄ ያሳለፍኩት ህይወት ነው ምናምን ብዬ ግዴታ መናገር የለብኝም። መጣች። መጀመሪያም ያው እንዳወራ ነው እንደ ጓደኛሞች እንሆናለን ያልኳት፣ ጀስት እንደ ፍቅረኛሞች ሳይሆን እንደ ጓደኛሞች አብረን መቀጠል እንችላለን እንደት እንደ ወንድም መቀጠል እንችላለን ብያት ነበር። እሷ ተስማምተን መጀመሪያ እኔና ኤደን አብረን የሆነው ማለት ነው። ኢቨን እስከ ዛሬ እንደዛ ነው። ግን እሷ ትናንትና እየተናገረችው ያለው ነገር ጭራሽ ማየን ንግድ ነበር እየተናገረች የነበረው። እኔ ደግሞ እንደዛ ማለት አልነበረባትም። አንዳንዴ ሰዎች ይሁን ነገር ሲደርስባቸው ስለሌላ ሰው ማሰብ ያቆማሉ። ስለራሳቸው ጭንቀትና ስለራሳቸው ሁኔታ ብቻ ነው የሚያስቡት። አሁን ኤደን ጋ ያለው እንደዛ ነው። አቃል እሷ ጋ አሁን ላይ ሊከፋ ይችላል። በቃ ይሁን ነገር ሊያስደነግጥ ይችላል። በመታየው ነገር ደንግጣ ሊሆን ይችላል። ግን እንደዛ ሆኖ ይሄና እንደዚህ መሆን አልነበረበትም። በቃ እኔ በጣም ነው እግዚአብሔር፣ በጣም ነው የጨነቀኝ፣ ከአቅሜ በላይ ስለሆነ ነው። በቃ ዛሬ ለሷ ምን እንደምዳት ራሷ አላቅም። በቃ ትናንትና ደው ስደውልለት ስልክ አላነሳልኝም፣ ምናምን ምናምን ነገር እያለች ነበር። በቃ ቢያንስ ላገኛትና ላውራት ያለው ነገር ልንገራት ብዬ ነው የመጣሁት። እና ሄደንን ደውዬላታለሁ፣ ትመጣለች። ያለው ነገር ምነግራት ይሆናል ማለት ነው። ምላድ በሳራቹ ቤተሰቦች አንዳንዴ ይከብዳል። አሁን ነው ያለሁበት ሁኔታ ማሳልፈው ይወት በጣም ነው የሚከብደው። በጣም ማለት ነው። ምን ልበላችሁ፣ ብቻ እነግራታለሁ። ለሄደን ያለው ነባራዊ ሁኔታ እነግራታለሁ፣ ስለ ቤዛም እነግራታለሁ። ያው ታውቃላችሁ ከቤዛ ጋር ብዙ እንትን ነበረን፣ ቅርበት ነበረን። ብዙ ላይፍም ማሳልፈናል። ግማሻችሁ ግማሻቹ ኦዲየንስ የኛን በዛ ሰዓት የምትመለከቱ የምትከታተሉ ሰዎች ታውቃላችሁ፣ እኔና ቤዚ ምን እንደነበረን ታውቃላችሁና አሁንም ከሄደን ልርቅ አይደለም ባይዚ ወይ ያ ማለት ቤዛ መጣች ማለት ኤፍሬም ከሄደን ሊርቀን ማለት አይደለም። አሁንም ቤዛ ምክንያቱ አስካልተናገረች ድረስ እኔ ከቤዛ ጋር ምንም አይነት ነገር ማሳለፍም ሆነ ምንም ነገር ጊዜ ማባከንም አልፈልግም። እውነቱ ስነግራችሁ ከቤዛ ጋር ምንም አይነት ጊዜ ማሳለፍ አልፈልግም። ምክንያቱ አስካል ተናገረች ድረስ ማለት ነው። የጠፋችበት ምክንያት ግዴታ መናገር አለበት። እኔ ማወቅ አለብኝ። እስካላወኩኝ ድረስ ግን ማለት ነው ቤዛም ሆነ ማንም ሰው ምንም ማስበው ነገርም የለም። ሌላው ደግሞ አኖር ስነስርዓት ይኖርሽ ለእኔ እንደ ጓደኝነት ነው ያከበርኩህ። እንደ ጓደኛ ብዙ ላይፍ ስላሳለፍን፣ አብረን በልተናል፣ አብረን ጠጥተናል፣ ሀዘኑም ደስታውም አብረን አሳልፈናል ብዬ ነው ዝም ያልኩህ እንጂ ምንም ነገር ማረቅ አቅቶኝ አይደለም። እንድትረዳልኝ የምፈልገው ነገር ይሄ ነው። እኔ አንደኛ በክብሬ ምደራደር ሰው አይደለሁም። ክብሬን ማስጠበቅና በክብሬ ምኖር ሰው ነኝ። የማንንም ክብር ደግሞ መንካትም አልፈልግም። ገብቶሃል አይደል? እና ክብሬን እንደተጠበቀ ብትኖር አይሻልም? ገብቶሃል? እንደተከባበርን እንደምንኖር ይሻላል። ሌላ ሰጣ ገባታ ውስጥ ከመንገባ አርፈ ብትቀመጥና ኑሮን ብትኖር አሪፍ ነው ብዬ ነው ማስበው። ገብቷል። ሁለታችንም ብዙ ነገር አሳልፈናል። ስለዚህ አርፈ ተቀመጠክ፣ ያንተ ነገር እዚች ጋር ያብቃሽ። ጣ ጣ ጣ አትበል። ትናንትና ቪዲዮ ላይ እያየሁህ ነው። ምንድነው ከቤዛ ጋር አይገናኝ? ከቤዛ ጋር እንድገናኙን ያልፈቅድም፣ አንተ ያልፈልግም። ማንተ ማነስ ጀምር ከቤዛ ጋር እንድገናኝ፣ ከቤዛ ጋር እንዳልገናኝ አንተ ምትፈልገው ማን ስለሆንክ ነው? ለስነ ስርዓት ቢኖር ከሆነ ስነ ስርዓት ይኖረች። አንተ አይደለም የቤዛ ውሳኔ የምትወስንላት። ራሷን መወሰን የምትችል ልጅ ናት። ስለዚህ አርፈህ የምትቀመጥ ከሆነ አርፈህ ተቀመጥ። ያለ ያስጠነቅቁ ነው። ሌላ ችግር ውስጥ ሌላ ችግር መፍጠር ከፈለግ ከፈለክ እንትን እንዳትል። አርፈህ የምትቀመጥ ከሆነ አርፈህ ተቀመጥ። የቤዛ ውሳኔ የምትወስነው አንተ አደለህም። እሺ ቤዛ እራሷ የምታውቅ ልጅ ናት። ለእራሷም ሆና ነው እስከዛሬ ይኖረችው። አንተ አደለም ያኖርካት እንዴት ነው አንተ? ምን አይነት ንቀት ቢኖር ነው? ምን አይነት ስሜት ቢኖር ነው? ለኔ ከኤፍሬም ጋር እንድትገናኝ አልፈልግም እምትለት እ አንተ ማን ስለሆንክ ነው? አንዋር ተብዬው ማለት ነው። ማን ስለሆንክ ነው አንተ ከኤፍሬም ጋር አትገናኝም እምትለት ቤዛን? አንተ ከኔ ይልቅ ቤዛን ቀርባት ነው? እንደዚህ አይነት ነው። አርፈ የምትቀመጥ ከሆነ አርፈ ተቀመጥ። እንደዚህ ጣጣጣ ትበል ስታወራው ነገር በማስተዋልና በመገናዘብ አድርገሽ ስታወራ ለሚጸጸተ ነገር ለሚያልፍ ቀን የሚያልፍ ነገር አትናገርሽ። ስነ ስርዓት እንደተከባበረ ይኖረ እንደ ተከባበረ ኑርሽ። በኔና በሷ ማስጃ በሪና በቢዚ መሀል ደግሞ እንዳገባሽ። ከአሁን ሰዓት ጀምሮ በኔና በቢዚ መሀል እንዳገባ እንድገባ አልፈልግም። እያስጠነቅኩ ነው። ከገባክ ሌላ ነገር ነው እንትን የምለው እንዳትገባ እንዳትገባ ነው የኔና የኔና የእሷ ጉዳይ ለኛ ተው፣ ለሁለታችን ተው። ለነሽ በማያገባ አትግባ ሰው። ሲጀመር ለማስታረቅ ከተፈለገው እንደዚህ አለ የሚታረም ይከብዳል። ለማስታረቅ አንድ ሰው ከመጣ ይሄኛውም ወገን ያኛውንም ወገን አንተም ተይ፣ አንቺም ተይ ነው እንጂ የሚባለው እንደዚህ አንድ ወገን አይወገንም። እሷ ምትወዳት ከሆነ በግልጽ ተናገር። ወዳት ከሆነ ማለት ነው ወዳት ምናምን ከሆነ በግልጽ ተናገርሽ። እኔ ወድጃታለሁ ወድጄሻለሁ፣ ከኔ ጋር እንድትሆኝ ይፈልጋለሁ ብለህ በግልጽ ተናገር። እንዲህ እንዲህ አትበልሽ። ወንድ ልጅ ቀጥታ ነው የሚሄደው። እንደ ሴት እንደዚህ እንትን አትበል። ካፈቀርካትም ከወደድካትም ግልጹን ተናገር። ግን እኔ እናንተ ደግሞ ማነው መጥፎኛ ነው የምንቀያየው? ገብቶሃል። ጓደኛ የሚያደርገው ነገር አለም እያደረክ ያለው ወይም ደግሞ ለጓደኛ ክብር የሚሰጠው አክል አለም ክብር እየሰጠኝ አለ ብለህ እኔ ማለት ነው። እኔ በአንተ ቦታ ብሆን እንደዚህ አላደርግም፣ እውነት ስነግር ማለት ነው። በአንተ ቦታ ብሆን እንደዚህ አላደርግም። እና አሁንም ቢሆን ጊዜ ያለክ፣ ተመለስ። እኔ ችግር የለብኝም ይቅርታም ሆነ ምንም ሆነ አደርግላለሁ ችግር የለብኝም። እንደ ድሮአችንም መሆን እንችላለን። ግን አልፈለግም እኔ ምናምን የምትል ከሆነ ችግር የለውም። እንደነገርኩ ማለት ነው፣ ችግር የለብኝም። እና ወደ ቤተሰቦች እንግዲህ ከዚህ በላይ ምንም አልበላችሁ ወሬ አላብዛባችሁ። ያለው ነገር ይህንን ይመስላል። አንዋርን ደግሞ በውስጥ መስመር የምታወሩት ሰዎች ካላችሁ እረፍ በሉት በቃ፣ የሆነ ምክር ነገር እሱት ገና ልጅ ለገና ልጅ ነው መሰለኝ፣ ልጅ ልጅ እየተጫወተ ነው መሰለኝ። እንደዚህ አይነት ነገር ነው አይደረግም። የምታወሩት ሰዎች ካላችሁ ምናልባት አልባት እንደዚህ አይደለም ለማንዋር ብላችሁ መልሱት። አሁን ላይ ምናልባት ከስሜት ሆኖ ሊሆን ይችላል እያደረገ ያለው ነገር፣ ያ ደግሞ ጥሩ አይደለም። እና ውድ ቤት ሰዎች እንግዲህ

ታሪክን ገልብጠ እንደ አዲስ ፈጥረሃል። ኤደን መታለች። ሰላም ነው። ሰላም ምን፣ እንዴት ተገኘ ዛሬ? ወይኔ! አይልሽ፣ አልቅሰሽ ነው ያባበጠው? በማልቀስ እታወቃለሁ። አይ ነው ማልቀስ፣ ለእኔ ብዙ ትልቅ ነገር አይደለም። የሚከፋው ሰው ደግሞ ሁሌም ያለቅሳል። ማልቀስ ደግሞ አስፈላጊ አይደለም። ለቀጥሻላ አይደለ፣ ጓደኛ ምናምን ከለለ ጓደኛ የሚሆነ እንባህ ነው። አልቅሳ ነው የሚያወጣል። እኔ ደግሞ ያን ነው ማድረግ። አይ ነው እንደ ጓደኛ እንኳን ስልክ አንስተ ለማውራት ፈቃደኛ አልነበረ። ዛሬ የሚጠራኝ ቪዲዮን ስላየ ነው። ያን ያክል ጊዜ ስደውል አንዴ እንኳን ስልክ አላንሳም። ምንም ፈልጌ እንዳልሆነ ታውቃለህ። ቢያንስ የሆነ ነገር እንድታወራኝ ስለፈለግኩ ነበር። ምን ሆና ልጭች ልጅ ምን ሆና እንደዚህ የደወለች የሆነ ነገር ሆናስ ቢሆን ብለህ እንኳን እንደ ጓደኛ ቼክ ለማድረግ እየሞከርክ ካልነበር አንተም አኗር አኗርም። ከሆን አሁን እዚህ ጋ ስለ እሱ ላወራ ወይ እንደዚህ ስላደረገኝ እንደዚህ ብዬ ሰው ልውቅስ አይደለም የመጣሁት። ግን እኔ በጣም ነበር የምቀርባችሁ። በጣም የሆነ ችግር ውስጥ እንኳን ብገባላችሁ ብዬ ማስበው እናንተን ነበር። አንተ የምትፈልገውን ስታገኝ እኔ ለካ መጠበቂያ ነበር። አልገባኝም ነበር ኤደን የሰማሽኝ ከሆነ ማለት ነው። ይኸውልሽ ዛሬ የጠረሁሽ እውነትሽ ነው። ቪዲዮ ስላየሁ ነው የጠረሁሽ። እሱ አልክልሽ፣ ግን ደግሞ እኔም እያሳለፍኩ ያለሁት ህይወት አሁን ላይ ከአንቺ እጥፍ እጥፍ ነው ሊሆን ይችላል። ግን ኤፍሬም እኔ እኮ የአንተን ህይወት ለማክበድ አይደለም ሁሉ ነገር እያደረኩ ያለሁት። እኔ እኮ የአንተን ህይወት የሚያከብድ ምንም ነገር እኮ አላደረግኩ ምን እንደሆንክ እንኳን እኮ አላውቅም። ቪዲዮ እኔ ቪዲዮ አይቼ ነው አንተ መጠየቅ የነበረብኝ እኔ ምንም ስላንተው አይመለከተኝም ማለት ነው። እንደ ሰው እንደ ሌላው ሰው ቪዲዮ አይቼ እንዴ ማናት ምንድነው ምናን ብዬ መደንገጥ ነበረብኝ። ከሌላው ሰው እኩል ነው መስማት ያለብኝ። እኔ ይሄን ያክል አንተ ሩቅነኝ ማለት ነው። ትክክል አይደለም። እመን መጀመሪያ ትክክል እንዳልሆንክ ነው። ከዛ ቢያንስ የሆነ ማብራሪያ አስጠኝ፣ የሆነ ምክንያት አስጠኝ። በዚህ ምክንያት ነው ብለህ የምትነግረኝ ምንም ነገር የለም የተፈጠረው ነገር እኮ እያየሽ ነው ቤዛ። ኤደን የተፈጠረው ነገር እኮ እያየሽ ነው። የተፈጠረው ነገር እኮ እያየሽ ነው አይደል እንዴ? ግዴታ ላንቺ ማሰጠት አለ ቢዲ ቪዲዮ ታያለሽ አይደል? የሆነና እየተደረገ ያለው ነገር ታያለሽ አይደል? እኔ ጓደኛህ ነኝ ኤፍሬም፣ ካንተ ምን እንደምፈልግ ታውቃለህ። ለአንተ ያለኝ ምን እንደሆነ ታውቃለህ። ይሄ ነገር ሊያስደነግጠኝ እንደሚችል ታውቃለህ እንዴ? ለሌላ ሰው ይመጣ እንደ ምናምን ብዬ ልደሰት አልችልም። ምን ያክል ሊያስደነግጠኝ እንደሚችል ጠፍቶህ አይደለም፣ ታውቀዋለህ። ምክንያቱም ምን እንደምፈልግ በደንብ ታውቃለህ። እንኳን ደስ አለ ልልህ አልመጣም። እንደ እኔ ያለሁበት ችግር አንተ አይገባህም። እንደ እኔ ያለሁበት ጭንቀት አልተረዳኸኝም። እንደ አንተ ራስህ ህመም ብቻ እያዳመጥክ ያለኸው። እኔስ እሺ፣ እኔን እስኪ የኔን የምታዳምጭ ነው እኮ ለዳምጥ ይማደውልኩ ምንድን ነው የተፈጠረው? ምንድን ነው ችግሩ ብዬሽ እኮ የተፈጠረው ነገር እኮ እያየሽ ድጋሚ ላብራራልሽ አልችልም ላንቺ ይፈጥሩሻላል ስለዚህ፣ ከሰው ምንም የሚያገባሽ ነገር የለም ነው ነው። የሚያገባሽ ነገር የለም ሳይሆን እያየሽ ነው። ግዴታ ላንቺ ማስረዳት አለብኝ እንዴ? ነገር በቃ እኔ እና ቤዛ ጓደኛዎች እንደነበርን ታውቂያለሽ አይደል? እኔ እና ቤዛ ግን ስትመጣ እንደዚህ እንደሚያስደነግጠህ በቃ እኔ እና ቤዛ ጓደኛዎች ነበርና አይደል እና ጓደኛ ምን ምን ይሁን ታዲያ እኮ በቃ እንደምወዳት ታውቂያለሽ አይደል?

በማላውቀው ነገር ደግሞ ድጋሚ መጣች። እሺ አንቺ ደግሞ በእኔ ቦታ ብትሆኚ ምንድነው? አሁን ተረዳኝ ነው እያለችኝ አለች። መረዳት ነው አይ ኤፍሬም፣ ኦኬ። ምን ችግር አለ? ችግር ከሆነ ችግር ውስጥ ገብታ ሊሆን ይችላል የሆነ ነገር አጋጥማት ሊሆን ይችላል። ሰው ነች። ገባ መረዳት ነው። ምንም እንደዚህ የሚያስደነግጥ እንደዚህ ራስ የሚያስተት እንደዚህ ህይወት በቀኝ የሚያስብል ነገር የለም። እንደዚህ እንዳንተ የሚያስደረግ ነገር የለም። ምናልባት ሌላ ነገር ካለ ያን ነው ማወቅ የፈለኩት። ምክንያቱም ከሌላው ሰው ጋር እኩል መስማት ስለሌለብኝ እኔ ምን እንደምፈልግና ለምን እዚህ እንዳለው ታውቃለህ። ገባ እንደ ሌላው ሰው ልታየኝ አትችልም። ፍሬም እንደ ጓደኛ እንኳን ባታየኝ ቢያንስ ምን እንደምፈልግ ማሰብ ነበረብህ። እሷን ከተረዳዋ እሷን እንትን ካልኳት አንቺ ዝች ጋር አትፈልጊም ማለት ነው ባንቺ ነገር ግን ኦኬ፣ መረዳት ማለት ምንድነው? እራስሽን እያወራሽ ነው እኮ እኔ ሰው ነኝ። እኔ ልንጋር፣ እኔ አንድ ሰው ከእኔ ጥሎኝ ሄዶ ሲመጣ ለምን ጥለኝ ሄድክ? ብዬሽ ችግሩ ለመረዳት ነው የምሞክረው። ችግሩን ካልነገረሽ ነገር የለም። መጠበቅ አለብን፣ ምክንያቱም ሄዳለች። አንዴ አሁን ደግሞ እመጣለች። ጥላ እንደማትሄድ ምንም አናቅም። ስለዚህ አንቺ አታስፈልጊም ማለት ነው አይደል አንቺ ታስፈልግ ነው ሲጀመር የአንተ ህይወት ላይ አላስፈልግህም ነበር አይ ኖ አይ በአንቺ አነጋገር ነው ያርክሻለሁ አይደለም ኤፍሬም እንደዚህ ብለን ፍልፍለኛት ነበር ሲጀመር እንደማትወደኝም ካጠገብህ እንደሆነ እንደማትፈልግም አውቅ ነበር ቢያንስ የሆነ ነገር ከተቀየረ ስሜትህ የሆነ ነገር ከተቀየረ ብዬ ነበር እስካሁንም ስለፋይ ነበር እስከዛሬም አንተን የኔ ለማድረግ ስለፋይ ነበር ስንት ነገር እየተባለ ፍቅር በኃይል አይሆንም አቃል ፍቅር በጉልበት አይሆንም አንተን በኃይል እኔ ላደረግህ አልችልም ግን ቢያንስ የሄድ ስሜት ሊቀየር ይችላል፣ ስቀርበው የሆነ ነገር ሊቀየር ይችላል ብዬ በጣም እየሞከርኩ ነበር። አንተ ግን ቀን በቀን እኔን እየገፋህ ምስት ሄዴ ነበረ። ኢትስ ኦኬ። እኔ አሁንም ቢሆን እያልኩ ያለሁት እኔ እዚህ መሀል ላይ መጎዳት አልፈል። እዚህ መሀል ላይ አሁን የሁላችሁ መሀል ላይ ዋና ተጎጂ እኔን እየሆንኩ ያለሁት ገባ። አንተም የራስህን ነገር ለማግኘት እየሞከርክ ነው። ሁሉም ቤዛን ብትሆን የምትፈልገውን ነገር ለማግኘት ነው። እኔ ኒ መሀል ላይ ሁሉ ነገር እያጣው ያለሁት እኔን እየተጎዳ ያለሁት ገባ? እኔን የለፋሁበትን ነገር ሁሉ ባዶ እየሆነብኝ ያለው ፍቅር ነው። ቀልድ አይደለም። ዝም ብዬ መተው አልችልም። ገባ? ዝም ብዬ ማልመጣውም፣ ዝም ብዬ ማልሄድ። የመጣሁት ለፍቅር ነው። ማግኘት ያለብኝ አግኝቼ ነው የሚሄደው። ካልሆነም ደግሞ እንድትነግሬ ነው የምፈልገው። ገባ? ቪዲዮ ላይም ሁላችሁም አያታችሁታል ስናገር ነበር። ወይኔ ወይ ቤዛ ነው የምትመርጠው ኤፍሬም፣ ከሁለት አንዳችን መምረጥ አለብኝ፣ ግዴታ ነው። ገባ? በሁለት አሻንጉሊት መጫወት አትችልም። ገባ? ሁለት ሜዳ ላይ መጫወት አትችልም። አንተ አንድ ሰው ነው እኔ ግዴታ የኔ ሁን አላልኩህም። የኔ ሁን ኑር አላልኩህም። ቤዛን ከመረጥክ መንገድን ጥሩ ያድርግልህ። እኔን ከመረጥክም ወደ እኔ ነው። ካልሆነ እኔ መሀል የመጎዳት አልፈልግም። እኔ ሰው ነኝ እኮ እችላለሁ። በቃ ችግር የለውም፣ እቀበለዋለሁ። ግን ዛሬ ነገ ይመጣል፣ ነገሊቱ ይችላል፣ እኔ ሊፈልገኝ ይችላል ያልኩ መሀል ቤት ደወላል፣ ደወየክ መጨነቅ አልፈልግም። ገባ ሁሉም ነገር መተው እችላለሁ፣ መሄድ እችላለሁ። ከአሁኑ ሰዓት ጀምሮ አይኑ አውቃለሁ እንደምትጎዳ ምክንያቱም እኔ አንተ ማጣት እንደማልፈልግ በደንብ ታውቃለህ። እንደዚህ እያደረከኝ እንኳን መጥቼ ቁሜ እያወራሁ ነው። ስንቴ ላንተ አልቅሻለሁ ስንቴ አንተ ግን ምንም አልገባም። ሲጀምር ፍቅር የሚገባ ሰው አይደለም። እውነት ፍቅር ምን ማለት እንደሆነ በትክክል የማታውቅ ሰው ነህ አንተ። ለፍቅር እያደረኩት ያለሁትን ዋጋ በዜሮ ነው የምታባዘው አንተ። ምንም ማለት አይደለም ላንተ። ሴት ልጅ ለፍቅር መጣ እያለቀሰችልን ላንተ ትልቅ ነገር ነው፣ ጀብድ ነው አይደለም? የኔ አልበቃ ብሎ ቤዛን ደግሞ እንደዚህ ጀመርክ። ትልቅነት አይደለም። ባይዘው ለፍቅር ተሸነፍ፣ ዝቅ በል፣ የምትፈልገው ምረጥ። እዚህ ጋር አሁንም እያልኩ ያለሁት ለምኔን አልወደድክም፣ ለምኔ ጋር አልመጣህም፣ ለምኔን አላፈቀርክም አላልኩህም። መምረጥ ያለብህ ምረጥ። ቤዛን መርጫለሁ በል ወይ ኤደን መርጫለሁ በል። ወደ አንዱ መንገድ ሂድ። አሁንም ዝምታ ነው መልስ። ተናገር፣ ዝም አትበል ኤፍሬም ተናገር። ዝምታ መልሱን አያውቅም፣ መሸሽ መልሱን አያውቅም። አንተ ሁሌ የሆነ ነገር ሲመጣ ጥሎ መሮጥ ነው የምታውቀው፣ መሄድ ነው የምታውቀው። እስኪ ተናገር ዛሬ። እስኪ ወንድን እና እዚህ ጋር ቁመህ ተናገር። ሁሉንም ነገር ይሄን ነው የምፈልግ ብለህ ተናገር። የአሁንም ይሄውን መንገት ነው ደፍተ ዘመ የምትለው? ለምን አትናገርም? ካሜራ ያዘ ጠበቀ ሁሉም ነገር ለመናገር አይደለም። ስለዚህ ተናገር፣ በቃ ይኸው ይለቅ ዛሬ፣ ሁሉም ነገር የሁሉም ነገር ማብቂያ አዝጋ ይሆናል። ይኸውልሽ ኤደን ከዚህ በላይ ጭንቀት አልፈልግም። እውነቱን ሲል እውነቱን እየነገሩ አሁን ላይ ውሳኔን መወሰን አልችልም። በቃ አሁን ላይ ውሳኔን መወሰን አልችልም። ለምንድነው የምትጎዳን? ሁላችንም እየጎዳህን ነው፣ ገብቶሀል? ሁሉም ሰው እየጎዳሁሽ ነው? ምንድነው የጎዳሁሽ? ከዚህ በላይ ምንድነው የጎዳሁሽ? ቆይ እሺ፣ አንድ ነገር ልንገርሽ። አንድ ነገር ልንገርሽ። እኔና አንቺ መጀመሪያ ስንገናኝ ምን ብዬሽ ነበር? ምንድነው ያልኩሽ? እኔ እኮ አሁንም እኮ ምንም አላልኩም። እኔና አንቺ ስንገናኝ ምን ብዬሽ ነበር? ያደርጋሉ። ሄደር በቃ ምን ነበር ያልኩሽ? እኔ እና እኔን አንቺ ንገረኝ፣ ምን ነበር ያልኩሽ? የመጀመሪያ ቀን የመጀመሪያ ቀን ምን ነገርኩሽ እኮ አንቺ፣ ለምሮ ማሰሚ፣ ለምሮ ማሰሚ፣ ለምሮ ማሰሚ። እሺ ምንድን ነው እንደ በፊታችን አብረን መሆን እንችላለን፣ መቀጠል እንችላለን። የነገርኩሽ ነገር፣ አሁንም እንድታቁኝ የምፈልገው ነገር፣ መጀመሪያ ያልኩሽ ነገር እኔ እና አንቺ ፍቅረኛሞች እንሆናለን አላልኩሽም። አሁንም ቢሆን ወደፊትም ቢሆን አላልኩሽም። እኔ እኮ አላልኩም። ታዲያ ሁሉ እኮ አላልኩም ግን እዚህ ጋር እኔ እኮ እንኳን ምርጫ አላልኩሽም። ስለዛ አሁን እያወራሽ ያለው ምርጫን የሰጠው ነው። ህይወት ላይ ማላስፈልግ ሰው ከሆንኩኝ በቃ ነገረኝ። ከዚህ በላይ ማውራት አልፈልግም። ለምን ነው ነው ከዚህ በላይ ማውራት አልፈልግም። የምጣው ሁሉ ነገር አውሮ ሲጨርሽልኝ ከዚህ በላይ ማውራት አልፈልግም። ሄጂ። ዛሬ ለምን አትሄድም አንተ? ሂዱ ማለት መሄድ እኮ መፈርጠጥ እኮ ልማዱ ነው። አንተ በቃ ከዚህ በላይ ማውራት አልፈለግም። ሂጂ በቃ በቃ እውነቱን ንገረኝ ኤፍሬም። ይኸውልሽ እኔም መጎዳት አልፈለግም። ስነ ስርዓት ኖሮሽ አክብሬሽ እያወራሁሽ ነው አይደል ሌላ ችግር ማትፈጥሪ ከሆነ ማን ሂጂ። አሁን ነው ሂጂ። እኔ እሄዳለሁ። ሌላ ችግር አትፍጠሪ። ሂጂ በቃ እኮ ሂጂ በቃ። እሄዳለሁ ግን አዳምጠኝ፣ የመጣሁበት ሂጂ እኮ አልኩሽ። በቃ ነገርኩሽ እኮ እኔ እኔ ጋር ያለው ነገር ነገርኩሽ እኮ። አሰሚኝም እንዴ እንደ በፊታችን መሆን እንችላለን፣ በቀጠል እንችላለን። ግን እኔና አንቺ ምንም ነገር ልንሆን አንቺንም ብዬሽ አላልኩ። አሁንም እኮ ምንም ነገር ልንሆን አላልኩም። ኤፍሬም፣ ከእዚህ በላይ ምንም ላወራሽ አልችልም። ስለ ጮክ አልሄድም፣ ስለ ጮክ አልሄድም። ኤፍሬም አዳምጠኝ። የመጣሁት ላወራህ ነው አይደለም አውርቼ መሄድ ነው የምፈልገው። አንተ ሂጂ ስላልከኝ አልሄድም። ገባህ? ሁሌ የምታዘኝ ሁሌ የምታስለቅሰኝ ሁሌ ሂጂ እያልክ የምትሰደኝ ሴት አይደለሁም እኔ። እኔም ክብር አለኝ እሺ። ሰው ነኝ ይሰማኛል። ገባህ? ኦኬ። ሌላ አይሰማው በቃ። ስለዚህ አዳምጥ። ስለዚህ የሰው ሀዘን አንተ ትልቁ መንስኤ እንዳትሆን። አዳምጥ ሰው፣ ተረጋጋ። መጀመሪያ ወደ ራስ ተመለስ። አሁንም ቢሆን እያልኩ ያለሁት አብረኝ ሁን፣ ፍቅረኛ ይሁን፣ አብረን ኑር እያልኩህ አይደለም። እንደዛም አላልኩ። እየሰማኝ ነው? አዳምጥ እየሰማኸኝ ነው ወይ ኤፍሬም? ለሰው ልጅ ክብር ይኖር። ቁሜ እያወራሁ ነው። እየሰማኸኝ ነው ወይ? አሁንም እያልኩ ያለሁት በቃ። አንተ ሁሌ እንደዚህ ነው። ሁሌ ዝም ነው የምትለው። አይደለም። እስኪ አንገት መድፋት ምንም መፍትሄ አይደለም። ተናገር። እኔም አላውቀው ነገር አለ ኤፍሬም። ቤዛን ታፈቅራታለህ? ዝም ነው የምትለኝ። ቤዛን ታፈቅራታለህ ወይ? ሽኝ ትወደኛለህ? ምንም አትልም። ከሁለት አንዳችን መምረጥ ነው የከበደ? አይደለም ምንም የምትመልሰው ነገር የለም ኤፍሬም። አገኝሀለሁ እውነት፣ እጄ ላይ ይጥልሀል ታያለህ። አንድ ቀን የንጹህን ባ ደግሞ እጄ ላይ ነው የሚጠብህ ታያለህ። የምሬን ነው። ወይኔ ብለህ ይቅርታ ትለኛለህ። ሁሉም ይጸጽታል።